እግዚአብሔር ነው የምላችሁ። ዛሬ ጥርሴን እየወረሽኩ እየመጣልኝ ሀሳብ ነውና ለምንድን ነው የሁሉ ነገር የምናደርገው? ሶሻል ሚዲያ ላይ ያለው ድራማ፣ ህይወታችን ላይ ያለው ድራማ፣ ለምንድን ነው የሁሉ ነገር የምናደርገው ብዬ አሰብኩኝና ለምን በለውና ለምን ጠጣው የተሻለ ነገር ብለን ለምናስበው ማለት ነው የተሻለ ነገር ለመልበስ፣ የተሻለ ነገር፣ የተሻለ ነገር፣ የተሻለ ነገር በጣም ትልቁ መሳሪያ ይሄ ነው። አሁን ያለንበት ቦታ በጣም ሩቅ እንደሆነ እየነገረን? የምንፈልገው ቦታ ደግሞ ሆነ አድርገው ያስቀምጥ እና በሁለቱ መካከል ምኞት ፈጥሮ ለዛ ምኞታችን ማናደርገው ማንፈጥሮ ፈጥሮ ድራማ የለም ማናደርገው ነገር የለምና፣ ለምን አልኩኝ። በቃ ለምን አልኩኝ እና ችግሩስ፣ አሁን ያለው ብሌን ያለበት ችግር ነገ የሚመኘው የሚፈልገው ነገር ቢያገኘው ችግሩስ ይጠፋል? እንደውም የባሰ ነው የሚለው። እኔ ዛሬ አራት ዓመት አምስት ዓመት የነበርኩበት ቦታ አለ አሁን ያለውበት ቦታ አለ። አሁን ያለኝ ደሞዝ አለ አሁን ያለኝ የማገኛቸው ነገሮች ብዙ ነገሮች አሉ። ግን ችግሬ ጨመረ ወይ ቀነሰ ወይ ብዬ እያሰብኩ ነበር እግዚአብሔር ነው የምላችሁ፣ ጨምሯል። ብዙ በረከቶች አሉ ብዙ በህይወቴ ላይ ያከናወንኳቸው ነገሮች አሉ። ግን ደግሞ ችግሮች ዛን ያህል እየሰፉ ትትዲክ እየሄዱ ነው እየመጣሉት፣ እና ለምንድን ነው የሁሉ ድራማ የምንፈጥረው በህይወታችን ላይ? ለምን አሁን ያለን ጫማ አይበቃንም ወይ? አሁን ያለን ልብስ አይበቃንም ወይ? አሁን ያለን ላይፍ ስታይል አይበቃንም ወይ? ለምንድን ነው? ለምን እንዋሻለን? ለምን እንሰርቃለን? ለምን እናጮረብራለን? ለምን ሰው እናማለን? ለምን ሰው እንገላለን? ብዬ ሳስብ የተሻለ ነገር ለመልበስ፣ የተሻለ ነገር ለማድረግ፣ ግን የተሻለ ብሎ ነው። አሁን የማስተላለፈው መልእክቴን በሳምሰንግ ስልክ ነው ማስተላልገው ግን አይፎን የተሻለ ነገር እንደሆነ አድርጎ አይምሮ ላይ ይነግረኛል። ሴጣን ነው የሚያደርገው። የተሻለ ነገር አናድረግ ማለት አይደለም፣ ግን የተሻለውን ነገር ለማድረግ የምንሄድበት ርቀት ግን አሁን አሁን እያስገረመኝ ነው። የተሻለ ነገር ብለን ለምናስበው ነው የምንሄድበት ርቀት፣ የምናጮረብረው ነገር በጣም እየገረመኝ ነው። ዛሬና ጥርሴን እየቦረሽ ወደ አይምሮዬ መጣ። ለምንድን ነው ግን የሁሉ ነገር የምታደርገው ብለን ብዬ አሰብኩኝ። ምንም የለም በቃ ምንም፣ አሁን ምንም ነገር የለም በቃ። የተሻለ ነገር ምንድነው? የተሻለው ከሆነ የተሻለው ነገር እኮ መንግስተ ሰማያት እኮ ነው። ከዚህ ኑሮ የተሻለው ነገር እኮ እግዚአብሔር መንግስት እኮ ነው። ሌላ እኮ የተሻለ ነገር እኮ የለም። ሁሉንም ነገር አሁን እኔ የምመኘው ጫማ አለ፣ የምመኘው መኪና አለ፣ የምመኘው ቤት አለ፣ የምመኛት ሚስት አለ። ሚስትየውም ታረጃለች፣ ጫማውም ያልቃል፣ ቤቱም ያረጃል፣ እ ልብሱም ያረጃል። ሁሉ ነገር አላፊና ጠፊ ነው። ግን አይምሮ ይለግን የሚያሳስበኝ ግን እንደዛ አይደለም እና በጣም ገረመኝ በጣም ገረመኝ በጣም እጨናነቃለሁ። ለምንድን ነው የምጨናነቀው ብዬ አሰብኩ። የተሻለ ነገር ምንድን ነው የተሻለ ነገር ምን? አይ እግዚአብሔር ግን ስለሆነ በማናውቀው ዓለም ላይ እኮ ጠፍተን እኮ ነው ያለው ሰውም ላይ ግን አይፈረድም። የምናየው የምንሰማው ነገር በቃ አሁን ካለንበት ምንቀየር ንቀየር ይመስለናል። የዛሬውን አራት ዓመት ያለው ብለን አይደል? ይሄን እኮ የተመኘሁበት ቦታ እኮ ነው ያለው። ግን የተፈጠረ ነገር የለም? እበላለሁ እጠጣለሁ የማደርገውን ነገር ነው ማረገው። በ በቀን ውስጥ ምንም የተለየ ነገር የማደርገው ነገር የተለየ የማደርገው ነገር ግን የሚመስለኝ የተለየ ነገር ማደርግ ነው የሚመስ ግን ምንም የለም። እና ብዙ አትጨነቁ። ወደ አይምሮቻችሁ ጭንቀት በቃ የሆነ ቦታ መድረስ አለባችሁ እዚህ ቦታ አልደረሳችሁም ምናምን ብሎ ሲያሳስባቸው እሺ፣ ዋ እዛ ደረስኩኝ፣ ከዛስ ምን ይጠበስ ማለት ነው። አብዛኞቻችን እኮ አሁን ያለንበት ቦታ እኮ የምንመኝበት ቦታ ነበር። የሆነ ጊዜ እኮ እዚህ ቦታ እንደዚህ ባደርግ ምናምን ብለን ነበር። እና በጣም ነው የገረመኝ እግዚአብሔር ምን አይነት አለማወቅ፣ ምን አይነት ጨለምተኛ ነገር ውስጥ እንዳለን ሴጣን አይናችንን እንዴት አድርጎ እንደጋረደን ሳስበው በጣም ነው የሚገርመኝ በጣም በጣም በጣም። እና እግዚአብሔር እንግዲህ ያው የተሻለውን ነገር መንግስተ ሰማያት ነውና ለዛ ያብቃ ማለት ነው። መልካም።